ሰላም ሰላም፣ እንዴ ናችሁ? ቤኒሞስ ሪያክት ነኝ። እንግዲህ ሰሞኑን በጣም ቆንጆ ቆንጆ ቪዲዮዎች ወደ እናንተ እንግዲህ እያደረስኩ ይገኛለሁ። ዩቲዩባችንን እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ ላይክ እያደረጋችሁ ጀምሩት። ዛሬ ደግሞ እንግዲህ እንደተለመደው በጣም አዝናኝ ትወዱታላችሁ እያሰብኳቸውን በጣም ቆንጆ ቆንጆ ቪዲዮች ነው ወደ እናንተ ይዤላችሁ የመጣሁት። ሪያክት እናደርጋለን፣ አብረን ፈታ እያለን እንዝናናለን ማለት ነው። ሁላችሁም እንግዲህ ላይክ እና ኮሜንት ሰብስክራይብ እያደረጋችሁ አብረን እንቀጥላለን ማለት ነው። ዛሬ የተመረጡ የተመረጡ ያልኳቸው ቪዲዮዎች አሉ። እስኪ ቪዲዮ እንመልከተው። እንግዲህ ሀገራችን የተለያዩ ቆንጆ ቆንጆ ሐይቆች አሉና እየሄዳችሁ ተዝናኑ ነው የምለው። ስለተመቸኝ ነው ቪዲዮ ያመጣሁላችሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። እስኪ ወደ ሌላ ቪዲዮ እንመለሳለን ማለት ነው። እንግዲህ የመጀመሪያ ቪዲዮችን የሚሆነው እስኪ እንመልከት። ፍቅረኛ ሙች ናቸው መሰለኝ እንግዲህ በጣም የሚያዝናና ቪዲዮ ነው። በጣም ደስ ይላል። እናመሰግናለን። እስኪ ወደ ሌላ ቪዲዮ እንመለስ። አራውንስ እንዴን ቻለው ጌትዬ አላሙዲንዬ፣ እየ አሁንስ አልችለውም ወይ? እንዳታነሱኝ እንዳታነሱኝ። ታዲያ በቃ አልችልም። አሁንስ ምኑ ነው የሞተው? እኔም ብሆን ሰርኬ ጌታዬ ይሆን

በነገራችን ላይ በጣም እንግዲህ አዝናኝ ናቸው። ቲክቶኩ ላይ እንግዲህ እንዳያችሁት በጣም ገራሚ ገራሚ ልጆች ነው ያሉት፣ እና በጣም በጣም በጣም ደስ ይላል። እንግዲህ የአላሙዲ ልጅ እንግዲህ የአላሙዲ ልጅ ነበር የመሰለ ነገር ግን የአላሙዲ ድመት ሞቶ ነው እንደዚህ ያለቀሰው። እንግዲህ ማሽቃበጥ ይላችኋል። እስኪ ወደ ሌላ ቪዲዮ እንመለስ። የስማ ስማ ያልሰማውን ስማ፣ አቶ ሙላቱ ከበርቴው ባለ ሀብቱ እናታቸው ከዚህ ዓለም በሞት ስለተለዩ ከቤታቸው ያዘጋጁት ድግስቱ ማን ነው፣ ለለቅሶ ተካፈሉ ዘንድ ተጋብዛችኋል። ምንም አንተ አንተ እስራኤል ስራ ምንድን ነው? ጥሪ እንዴ? ተመነፊ በእስፒከር ነው ነገር

ማድረግ ባል እናመሰግናለን። እንግዲህ እየተዝናናችሁ እንደሚሆን ተስፋ አደርጋለሁ። በጣም ቆንጆ ቆንጆ ቪዲዮዎች ናቸው ያሉት። አሁን ደግሞ የምወስዳችሁ ጋሽ ቀጭኑ ይባላል። ጋሽ ቀጭኑ ቲክቶክ ላይ ታቁታላችሁ። እስኪ ጋሽ ቀጭኑን እንመልከታቸው። ጋሽ ቀጭኑ ቀልድህ አልክም። እሺ፣ ተመርቀሃል። አሁን ትግራጆች አድርገህ ተመርቅ ያለው

ማን ይናገራል? አንተ ነህ እኮ መጀመሪያ ያልከው እኮ መቆጣት አለበት። ከዚህ በመቀጠል የምወስዳችሁ በረከት ይባላል። ያው ቲክቶክ ላይ ታውቁታላችሁ። በረከት እንግዲህ ያው የሌላ ሰዎች ቪዲዮን እሱ ማይም በማድረግ ነው የሚጫወተው እና እስኪ በረከት ምን ይዞልን የመጣው እንመልከተው። ስ ከኢትዮጵያ ዳር እስከዳር ተደውሎልኛል። ኢትዮጵያ ዳር እስከ ዳር፣ ከሀገር ውጭ ከሱዲ ተደውሎልኛል። ከካናዳ ቶሮንቶ ተደውሎልኛል። ከአውስትራሊያ ተደውሎልኛል። ከእንግሊዝ ተደውሎልኛል። ማስመሰል ግን በጣም ጎበዝ ነው። ፋሚሊ ከሳውዝ አፍሪካ ተደውሎልኛል። ከአሜሪካ ተደውሎልኛል። ቲቪ ከአለም ጥግ እስከ ጥግ። አሜሪካ እንደሆነ እንግዲህ አሜሪካን ሀገር ስራ ሰዓት እንትን ነው። የአንችን ፕሮካስት ስራውን ጥ እያየሁ ምንድን ነው የሆነው? ሶስት ቀን ስራ ተቀጣሁ። ከኔ አልፎ ፈረንጆች በአስተርጓሚ እያዩት ነው፣ ጌታ ምስክሬ ነው አለ አስቶ። ፈረንጆቹ እየተተረጎመላቸው እያዩ ነው። በጣም አሪፍ የሚገርም ነው። እንግዲህ በደንብ መልዕክቱ ደርሷል። በቀን ሀምሳ ስድሳ ስልክ በክብር ነው ማስተናገደ ስቱዲዮ በላይ በክብር ነው ማስተናገደው። አንዱ ደውሎ ተናገረኝ ቀሽም ነሽ ስለኝ፣ እሺ ምን ነው ስለው፣ ሁለተኛ እድል ታቃጥያለሽ አለኝ። ማለት ነው ሰው ያየውን ነው ተሰምቶት ጭ ምን ያንስእንት ሁለት ልዩ አካል ጉዳተኛ ብቻ ነው ማናገር። ለምን አባክሽ ነው? እኔ እኮ የድሮ ፍቅረኛ የነበረች ስለማውቃት ነው። በቃ ያለው ካልካት ትሰጣለች፣ እርግጠኛ ነኝ። እንደዚህ አድርገው። እኔ በስልክ ደውዬ ምልህን ትላታለሽ በቃ ኔ አንተ ያልከኝ እንደበላት? አዎ። ቆይ ደግሞ እንካችን ነገር ያዘው። ምን ላድርጋት? ጥቅሙንስ እራት ትነግራለች። አይሽ እድ አይዞ ሰላም ነው። እንዴት ነህ? እንዴት ነሽ? ደህና ነኝ። ደህና ነህ? ደህና ነኝ። እንዴት እንደምወድሽ እኮ በላት። እንዴት እንደምወድሽ እኮ በላት። ማን ነው እንደዚህ ይላል? ጓደኛዬ ነው። ጓደኛ ደግሞ ማን ነው? አንተ የድሮ ፍቅረኛ ነች ያልኳ። አንዴ እኔ እንደሆንኩ እንዳትነግራት። አረ ጓደኛ ያልነግራትም ችግር የለም

ነው በቃ፣ ተበድሬው ነው ከሰውዬው። በጣም እኮ ነው የሚጣፍጠው። በጣም በቃ ለእሱም ጨምርለታ፣ አላጨረስበትም፣ ጨረሰው ሰው በቃ ለእኔም ጨምርልኛ። ይጣፍጣል፣ በጣም ነው የሚጣፍጠው። በነገራችን ላይ የዚህ ልጅ ብቃት ከቀን ከቀን እየጨመረ ነውና ለልጄ አልቀመሰችም። የሚሰሩት ኮንተንት እራሱ በጣም ነው የምትወደው። ለልጄ በቃ ይቺ ምን ብዬ ህጅ ይወጣለሁ። አረ እንደዛ ከሆነ አምጣ፣ በሰርቪሱ አምጣ። በቃ በቃ ነገ ከሰው ተበድሬ እጀምራለሁ። እሺ በቃ እናመሰግናለን። እሺ ከዙሳችን እንግዲህ ዛሬ ያው በቪዲዮቻችን እየተዝናናችሁ እንደሆነ ተስፋ አደርጋለሁ። ያው እንግዲህ እኛ በቻልነው አቅም ለእናንተ ያዝናናችሁ አሪ የምናስባቸውን ቆንጆ ቆንጆ ቪዲዮዎች ወደ እናንተ እንግዲህ ዘነላችሁ መምጣታችንን እንቀጥላለን ማለት ነው። አሁን ከዚህ በመቀጠል ደግሞ እንግዲህ አንድ በጣም የሚያዝናና ቪዲዮ ነው ይዤላችሁ የመጣሁት። ትምህርትም አለው በጣም ያዝናናችኋል። ይህም ቪዲዮ እስኪ እንድትመለከቱ ደግሞ ልጋብዛችሁ። ፋሚሊዎች፣ ነቃነቃ ነቃ እያላችሁ፣ ዘና እያላችሁ እንዳይደብራችሁ። እስኪ አቢ ይባላል እና ቲክቶክ ላይ ነው። እስኪ ምን እንድነው ሊያሳየን የፈለገው፣ ከዛ እናውራበታለን። ፋሚሊ ሰላም ነው። ወንድሜ እንዴ፣ መልክተኛውን ታውቀዋለህ? አንተም ያውቅ ደግሞ አለ ወንድሜ

ወይ በዚህ ወይ በዚህ ጥቁር መኪና ካየህ ትነግረኝና፣ ወደፊት ፍት እንሄዳለን ኩለታችን እሺ። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረን። በጣም ነው የቸገረኝ ወንድሜ፣ በጣም ነው የቸገረኝ ትንሽ ምንም። እናመሰግናለን። በጣም ደስ የሚል ቪዲዮ ነው። ከዚህ ቪዲዮ በመነሳት ደግሞ እኔ ሌላ ቪዲዮ ለእናንተ አዘጋጅ ይችላችኋለሁ። መልእክተኛውን ነው። መልእክተኛው አንድ በጣም ያሳዘነኝ ቪዲዮ አለና ከሰራው ውስጥ በጣም ልቤን የነካው ቪዲዮ አለና እሱን ለእናንተ ልጋብዛችሁ ነው ዛሬ ያመጣሁትኝ። እስኪ እንመልከተው። አብራችን ቆዩ። አንበሳው እንደና ያለ ደህና ነህ። ምስኪኖችን በመርዳት ነው የሚታወቀው። አጉርሰኛ አለው በነገራችን ብዙ ሰዎች የሚጸየፉትን ነገር እሱ ግን ደፍሮ ለማገዝ መንገድ ዘግቻለሁ። ይህን ነገር ሲያደርግ ለብዙዎቻችን ትንሽ ቀን ሰውን ሁሉ ምንድን ነው አጉርሰኝ ያለው አይገርምም። ኪስ ጀግና ነው። ክብር ይስፋው። መድሃኒዓለም ቆንጆ ምግብ ነው ያጎረስኪ። ደህና ነህ? እግዚአብሔር ይመስገን። ምንድን ነው የምትሰራው? ሀይላንድ እየለቀምኩ። ስንት ታገኛለህ? በቃ እግዚአብሔር እንደ ዕድል ነው። ልፋቱ ግን መከራ መፈለጉ ምናምን። በጣም ያው እንግዲህ የሰው እጅ ላለማየት ጤና ጉልበት እግዚአብሔር ስለሰጠኝ ቤተሰቤ የገጠር ናቸው። በዚች

ሌላስ ስልሽ ይሄ ለደግነት ነው። እሺ፣ አባቴ እሺ። እግዚአብሔር ይሰብልህ። አሜን። ከክፉ ይሰውራል። አሜን። በቃ መልካም ጊዜ ሁንልህ፣ እንወዳሃለን። ቆማ አሳየ እንዳገም። እሺ፣ እሺ አባቴ። አሁን ጨብጥ፣ ችግር የለውም። መልክተኛው በጣም እውነት፣ ሪስፔክት እናመሰግናለን እንደተከታተላችሁት ነው ቪዲዮውን። መልክተኛው እንግዲህ በጣም የሚገላርም ስራዎች ነው የሚሰራው እና ምናልባት ሁላችንም እንደዚህ የተቸገረን ሰው ብናግዝ ምናልባት ምድር ላይ ባናገኘው ከላይ እናገኘዋለን ብዬ አስባለሁ እና ለብዙቻችን ትምህርት ነው ብዬ አምናለሁ። መልእክተኛው ከልብ ከልብ አድርገን እናመሰግናለን። እንዳንተ አይነት ብዙ ሺዎች ይብዛልን ነው የምንለው። ሁላችሁም ባገኛችሁት ባላችሁ አቅም እንግዲህ ሰውን በመርዳት ደስተኛ መሆን ይቻላልና፣ ሁላችሁም እንግዲህ በቻላችሁት አቅም ለሰው መልካም እንሁን። አመሰግናለሁ። ከዚህ በመቀጠል እስኪ እንግዲህ ያዘጋጀኋቸው ቪዲዮዎች አሉ። ዛሬ እንግዲህ አብራችሁ ነው ትንሽ የምትቆዩት ማለት ነው። እስኪ ቪዲዮዎቹ እንመልከታቸው። በጣም ፈን ናቸው፣ ያስቁናል፣ ያዝናኑናል። ያው በመሀል እንደዚህም አንዳንድ ቁም ነገር ማየት አለብን ብዬ ነው ወደ ቪዲዮ በል እንግዲህ አደራ፣ መምህር ምንም ችግር የለም። የኔን ኮርስ ወስዶ ስራ የሚያጣ ተማሪ ነው። ፍራንክ ያው ከጓደኛዋ ጋር እየሄደች እንግዲህ ደስ ይላል። ስላዝናናዝና ናቸረል ቪዲዮቻችን ገና አላለቁም። ገና ትስቃላችሁ። አሁን ደግሞ እንግዲህ ከቲክታከሯ የዘንድሮ አዋርድ ተወዳዳሪ የሆነችው እንዲሁም ተፎካካሪ ሆነችው ዩቲናስ ነች። ዩቲናስ እንግዲህ አንድ ቪዲዮ ደርሶኛልና፣ እስኪ ዩቲናስ ምንድን ነው የደረሰን ቪዲዮ የሚለውን አብረን እናያለን። ይመቻችው። ሁላችሁም የምታቋት ይመስለኛል። እኔኛ በዚህ ጋር መማር ያለብን አንዳንዴ ሰዎ ችግር ውስጥ ያስገቡንና ከዛ ችግር እንዲያስወጡን ኤክስፔክት እናደርጋለን። ሲያስገቡን እኳ እናቆ ከዘኋላከጎናችን አይደሉ ምን ተማርሻውን ሰው ማመን ደሌለብሽ ተማርታምንኛለሽ እውነት ነው እውነት ነው። በነገራችን ላይ ብዙ ሰው ካስገባን በኋላ ከባድ ነው ናስወጣት ያ ናስወጣሽ ገልብጠኝ ገልብጠኝ ገልብጠኛለች። እንደት ሊያወርዱት ነው? እናመሰግናለን። ቪዲዮቻችንን እንደወደዳችሁት ተስፋ አደርጋለሁ። ያው እንግዲህ እኔ ቆንጆ ቆንጆ ቪዲዎች እናንተ ያዝናናሉ ብዬ ያሰብኳቸውን ወደ እናንተ ይዤ እመጥቻለሁ። ጋሽ ቀጭኑ እስኪ ድጋሚ አንድ ቪዲዮ አለንና እሱን ተከታተል፣ እንመለሳለን እና የሚገርም ማለት

እናመሰግናለን እንግዲህ ቪዲዮዎቹ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ለዛሬ ያዘጋጀው ሁላችሁ ቪዲዮ ይሄንን ይመስል ነበረ። የትራስቲው ፋሚሊ የሆናችሁ በሙሉ ሁላችሁንም ከልብ አድርጌ አመሰግናለሁ። ቪዲዮዎችን በሙሉ የተከታተላችሁ በሙሉ ከልብ ከልብ አድርጌ ነው አመሰግናችሁ። ቢኒሞስ ሪያክት እንግዲህ ሁሌም ከእናንተ ጋር ይቀጥላል። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ኮሜንት ማድረግ ነው። በኮሜንታችሁ አበርቱኝ። እንግዲህ ለዛሬ ይህን ያክል ካዝናናችሁ ይበቃል። በሚቀጥለው ሌላ ቪዲዮ ወደ እናንተ እመጣለሁ። ሰብስክራይብ እያደረጋችሁ ትራስቲውብን ቢኒሞስ ሪያክት